ወይ ሩታ፣ ወይ ሩታ ነገር አመጣይ ደግሞ ቤተሰቦቿ ጋር ናት እያልን ስናወራ ደግሞ በድንገት አዲስ አበባ ላይ ሆና ሄርሜላ ሀብርሽ ጠቅልላ ገብታል ያሉ እና ትግባ እንዴ አልሰማሽም እንዴ ጠቅልላ መግባቱ እንታይና ሌላ ሴት ያንቺ ጣጠር ስዋት መጥታ ልትስመው ስትል ሩጥ ሄርሜላ እንዴት እንደተቃጠለችና በጥፊ ልትላትኝ አላየሽም እንደ ይሄን ቪዲዮ? እንዴት ይሄን ቪዲዮ ሳታይ ሩታዬ፣ አራታይ አራታይ ሩታዬ፣ ድራማችሁ እንዲያው። አንቺሳ ዘጠኝ ወርሽ ገብቶ ከቤተሰቦች ሄደሽ ተብሎ ቪዲዮ አይተን ነበር። አሁን ደግሞ በድንገት አዲስ አበባ ምን አመጣሽ ቆንጂቷ? ወይ ጉድ ዘንድሮ። ለማንኛውም ሄርሜላ ከአብርሽ ጋራ ሆና እንደዚህ እንደዚህ እንደዚህ ስትል አብርሽ ሌላ ሴት አንጥቶ ሲያስቀናት ነበርና፣ እስኪ አንዴ ያን ቪዲዮ ላስጎብኛችሁ ይህ ቪዲዮ ያላዝናናው ሰው ይኖራን ብዬ አላስብም። እኔ እኮ ከኤርሜ ለአነጋገር የአብረሽ መሞጣ ሞጥ ነው በጣም ያዝናናኝና፣ እንዴት ይህን ቪዲዮ አልተጋበሽም? ይህ እንትና ሩታ ይህን ቪዲዮ እንዴት አላየሽም? አንቺ ደግሞ በድጋሚ መጠተሽ እንዴት በፍርድ ቤት የተያዘው ጉዳይ ሳያልቅ እንዴት ሴት ያስገባል ብለሽ ወይ ዘንድሮ። አይ ሄርሜላ ሄርሜላ ግን ፈታ ያደረገችን የእውነት ሄርሜላ በጣም ነው ፈታ ያደረገችን። እና ይመችሽ፣ አንቺም መቅናት ጀመርሽ። ተናግረን ሳናበቃ አንቺም ቅናቱ ውስጥ ገባሽ ተቀላቀልሽ። የሩታጣ አደረሰሽ። ሰው የዘራውን ያጭዳን ሲባል አልሰማችሁም? ሁላችንም የዘራነውን ነው የምናጭደውና ሩታም ሄርሜላም የዘራሽውን እንደምታ እንደምታጽጅ ምንድን ነው የሚባለው? የዘራውን ያጭዳን እንደምታጽጅ፣ ርብስ እንትን በእርግጠኝነት አልጠራጠርም ማለት ነው አብርሽ ዛሬ እንደዚህ እየተሳመ ከመጣ ነሞ ነገ ያሳይሻል። በቃ እንደዛ ነው የአብርሽ ህይወት። ሁሌ እንደዛ ስለሆነ ብዙ ባትላላጭ ጥሩ ነው ሄርሜላ። ሩታ ደግሞ አንድ ጥያቄ አለኝ። የሰው ልጅ ካልፈለግከው የፈለገው ሰው ጋር መኖር ሩታ እንትናን ተይና ሄርሜላን ተይና በድጋሚ ሌላ ሴት እያመጣ እንደሆነ እያየሽ ነው ና ይሄ ላንቺ ምንም አዲስ ሻ አደለም። የሰው ልጅ የፈለገው የማይፈልገውን ሰው ያን የማይፈልገውን ህይወት አይደለም፣ ከቤቱ አስገብቶ ያ ቤት እኮ ግቢበት፣ ተቀመጭበት፣ ኑሪበት ተብለሻል እንዴ? ሩታ እንፍረድ ከተባለ እኮ አንዳንዴ ሰው የእውነቱን ነው የሚፈርደው። ትክክለኛውን ነው ነገር ነው መፍረድም ከተካለ መፍረድ የሚቻለው ትክክለኛውን ነገር ነው። እና ከዛ ቤት ገብተሽ ተቀመጭ ተብለሽ ስትለመኝ አይ፣ በፍጹም እኔ ቤት ተከራይቻለሁ፣ ሲጀመር ልገባም አልችልም ከዛ ቤት ስትይ ነበር ማለት ነው። አሁን ምን ተገኘ እንዴ? አሁን ምን ተገኘ? ና ተመልሰሽ። ከቤተሰቦችሽ ጋር የነበርሽ ልትወልጅ ሂደሽ ልወልድ ነው ብለሽ፣ ለምንድን ነው ህዝብ የምትሸውዱት? በዚህ ደረጃ ልወልድ ነው ብለሽ ሂደሽ ነበር። እዛም ሳትወልጅ አሁን ተመልሰሽ፣ የአብርሽን ጓደኛ ጠርተሽ፣ ለምን ሄርሜላ ከቤት ትኖራለ የገብታ ምን አን እና ጓደኛው ምን አገባው? እና ምን አገባሽ አንቺ? ከዛ ቤት እንኳ አንቺ አልኖርም ብለሻል። ፍታኝም ብለሽ ፍርድ ቤት ድረስ ቀርበሽ የፍቺ ወረቀት አንጥተሽ እዛ ላይ እንዲፈርምልሽ እንትን እንድት አስተውይ እዛ መፈረም የለበትም ብሎሽ ችግር የለውም ወስኛለሁ ብለሽ ተፈርሞልሻል። ስለዚህ ለምን ከውስጥ ሻኦት ሻጥ የእውነት የማትፈልጊው ወንድ ከሆነ የእውነት አብሽቆሽ ከሆነ ሲጀመር አብርሽ ለማንኛችሁም አይሆንም። በቃ እንዲሁ ነው የሚኖረው ከፍቅር ጀምሮ እስካሁን እስካለበት ስንት ሴት ከስንት ሴት ጋር ፈቶ እንደሚነሳ ከስንት ሴት ጋር እንደሚሳም ከእኔ አላቅም። ከንፈሩ ላይ ወይም ደግሞ ጉንጩ ላይ የሆነ የሆነ የተለየ ነገር እንዳለ አላቅም። ሴቶቹም እንግዲህ አንለቀውም ብለዋል። ተያይዘውት ነው ያሉት እና አንቺ ምን አነሳሳሽ? ማለቴ አንድ ሰው ኮክ ያልፈለገውን ሰው ለምን በድጋሜ ተመልሶ ስለዛ ሰው ርዕስ ያነሳል? የራስሽን ህይወት እየኖርሽ ነው። አልፈልገውም ብለሻል። ታረቂም ተብለሻል። እስከምትወልጅ ከጎንሽ ልሆንም ብሎሻል። በክብርሽ ሰው ለምኖች ሳለ ከእሱ ጋር መሆን ሲገባሽ አሁን እሱም እምቢ ስትይ ትቶሽ የራሱን ህይወት ሲኖር ሲቀጥል ለምን ሄርሜላ ከቤት መጥታ ትኖራለች? ይሄ አግባብ አይደለም። ይሄ ትክክል አይደለም። ቢያንሳንቺ ሴት ልጅ ነች። ራስሽን ማስከበር አለብሽ። ለራስሽ መከበር አለብሽ። ያን ህይወት ከፈለግሽው ተለምነሻን፣ በክብርሽ መግባት ነበረብሽ። አብረሽ እንድትሆኝ ለምኖሻን፣ ጠይቀውሻን፣ ብዙ ነገር አድርገውልሻን። በቃ ህይወታችሁ እንድትኖሩ ሁሉም ነገር ይብቃ፣ ከጎንሽ ልሁን፣ ከእሷ ምርቃለሁ ብሎሻል። አልፈልግም፣ አንዴ የተተፋ እኮ አይላስም፣ የፈለግከው ጋር መቀጠል ትችላለህ ብለሽ፣ አሁን ከፈለገው ሰው ጋር ቢሆን ለምን እንግዲህ ምን ብዬ ልንገርሽ? ለምን የፈለገ ነገር እያደረገ አይመጣ? አንቺ ያን ህይወት ልትመለሽበት አስበሻን? ወይስ ካብረሽ ፍቅር አለሽ? ወይስ ያልጨረሽው ነገር አለሽ? ወይስ ምንድን ነው? እና ሴት ልጅ ሁሌም ተከብራ በክብሯ፣ ቢያንስ እንኳ ካብርሽ ፍላጎት ካለሽ፣ በክብርሽ ባለፈው ሲለምንሽ ተከብረሽ መመለስ ወደ ህይወትሽ፣ ወደ ድሮ፣ ወደ መብሸቁ መመለስ ትቼ ነበር ግን ለራሳችሁም ግራ ተጋብታችሁ እኛንም ግራ አጋባችሁን። ወደ ማንኛችሁ እንፍረድ? አሁን ላይ እኔ በትናንትናው ቪዲዮ አብረሽ ስህተት አለው ብዬ አላስብም። ምክንያቱም ሩታ ጋር ስህተት አለ። ለምን ለምን እንደዚህ ያደረገ? ለምን ጓደኛ ጋር አየሁ? ለምን እና ከአውሬ ጋር አይኖር እንዴ እንዴ? እና አንድ ሰው አልፈልግም ካለ ብቻውን በረሃ ገብቶ ገዳም ይግባ እንዴ? አንቺ እኮ አልፈልግም አልሽ ከአንተ ጋር መኖር አልፈልግም ስላልሽ የራሱን ህይወት የራስህን የፈለከውን ኦልሬዲ እየኖርክ ነው። ኑሮህን ኑራልሽው እየኖረ ነው። ስለዚህ አትኑር፣ ከቤት አትግባ፣ ቤት ኪራይ አትከፍይ አንቺ እንዴ ምን አገባሽ? ጥለሽ ወጥተሽ የራስሽን ቤት ኪራይ እየከፈልሽ የራስሽን ኑሮ እየኖርሽ ነው እና በሰው አንዳንዴ ስናስብ ሁሉንም ነገር እንትን ስንል አስተያየትም ስንሰጥ ኮሜንታተሮችም ቢሆን አስተያየት ስንሰጥ እየተሸወድንና ሙድ እየያዙብን ወይ ደግሞ ድራማ እየሰሩብን መሆኑን እዚህ ላይ መማር አለባችሁ። አንደኛ ሩታ ከቤተሰቦች ጋር ለወልድ ህጅ አለው ዘጠኝ ወሬ ገብቷን ብላ ሄዳ ነበረ። ትናንት ግን አዲስ አበባ ነበረኝ የአብርሽን ጓደኛ ጠርታ ለምን ከሱ ጋራ ሩታ ሄርሜላ ለምን ከቤት ገብታ ትኖራለኝ ስሰማ ሄርሜላ ጠቅላ ገብታለ ያሉ እያለች ቪዲዮ ስሰራ አይታችኋል እንግዲህ እና ከዛ ደግሞ ከአብረሽ ጋር እንጭራሽ እንደማልነካካ አልፈልገውም፣ የፈለገ ነገር ቢሆን የራሴን ህይወት ነው የምኖረው ስትል የነበረ የዋ ሴት አሁን እንደገና ቅናት ጀምሯታል። ይሄ ነገር ስታስቡት ወደይት ነው? ይሄ ነገር እኮ ድራማ መሆኑን አትርሱ ማለት ነው። እንዲ ምንድን ለማንም ትምህርት አይሆንም። ካልፈለገች አንዲት ሴት የፈለገው ሰው ጋር መኖር ይችላል። ያነ ወንድ መጀመሪያ በክብሯ ተጠይቃለይ ተይ ተብላለይ። ከኔጋ ኑሪ እስከምትወልጅ ወዘተ ብዙ ነገር ብሏታል። ይች ልጅ ግን ከአንተ ጋር መሆን አልፈልግም አልፈልግህም ብላዋለይ። ግን በድጋሜ እሱ ከአውሬ ጋር አይኖርም ከሰው ጋር እንጂ። ሄርሜላን ብትሆን እውነቱን ለመናገር ለምናት አለይ፣ ይቅርታ ጠይቃት አለይ። ሁለተኛ ከጫፍ ከደንበርሻ አልደርስም የራሽን ኑሮ ኑሪ፣ እኔም ደግሞ የራሴን ኑሮ ኑሮ አለሁ፣ ከህይወታችሁ ወጣላችኋለሁ ብላቸው ነበር። አልፈልግም አለች ሩታ ካልፈለገች ደግሞ ለምን ከሰው ጋር ትኖራለ? ይሄ አግባብ አይደለም። እና እውነቱን ድራማውን ትታችሁ እውነቱን ህይወት ብትኖሩ ደስ ይላል። ዛሬ ማታ ደግሞ በእርግጠኝነት አብረሽ ጋር ተገናኝተሽ እኔ እኮ ምን ልታረጊ አዲስ አበባ መጣሽ? ዘጠኝ ወርሽ ገብቷን ሳምንት ቀርቶሻን ተብሎ ነው ባለፈው የሄደው የሄድሽው አሁን ተመልሰሽ ወደ አዲስ አበባ ምን አነሳሳሽ እና ቪዲዮ ልትሰሪ? ወይ አልወጣሽም? አዲስ አበባ ነሽ ቤተሰቦችሽ አንቺ ጋር መተው ቆይተው ነው? ኧረ ምን ጉድ ናችሁን? እንዲያው ማንኛውን እንመር ማንኛውን እንመን? እነዚህ ቱበሮች ማርያምን፣ አንዳንዴ እንዴ ምንድን ነው የሚባለው? ቀልድና ቅዘን ቤት ያበላሻል ይባላል። ቀልድም ቢሆን አግባብ አለው እንዴ ራሳችሁ ህይወታ ህይወታችሁን የራሳችሁን ህይወት አበላሽታችሁ እንደገና ሌላ ሰው ደግሞ የናንተን ቪዲዮ እያየ ህይወቱ እንዲበላሽ እያደረጋችሁ ነው። ማንም በትዳር ላይ ያለ በፍቅር ያለ ወንድ፣ ጥሩ ህይወት የሚኖሩ ወንዶች፣ ጥሩ ህይወት የሚኖሩ ባለትዳሮች፣ ጥሩ ህይወት የሚኖሩ ፍቅረኛ ማቾች እናንተን እያዩ ይሄ ማለ እንደ እያሉ ከአንዷ ጋ ከአንዱ ጋር እየተገናኘ እየተቃቀፈ ቪዲዮ እንዲሰራና አብሮ እንዲሆን እያስተማራችሁት ነው ያላችሁት እንጂ ነገ ልጆቻችሁ መውለድ አይቀርም። ልጃችሁም ያያን ሌላ ሰውም ጥሩ ትምህርት መስሏችሁ እየቀጠላችሁበት ነው። ቀጥሉበት። ዛሬ ደግሞ ምን እያላችሁ ሩታና አብርሽ ይገናኛሉ። በእርግጠኝነት ሩታ ያለችው አዲስ አበባ ናት፣ እኛን እየሸወደች ነው።